ሲደርጉ ለማንኛውም ፋና ቀለማት አሁን እንደቀጠለ ነው። አሁን ያለውበት ቦታ እንጦጦ ኦብዘርቫቶሪ እና የምርምር ማዕከል ውስጥ ነው የምንገኘው፣ ማለት ነው። ገና እየገባሁኝ ነው። ከአዲስ አበባ በ3000 ሜትር ከፍታ ላይ ነው የምንገኘው። በጫማ ሲለካ ደግሞ ወደ አስር ሺህ የጫማ ከፍታ ይሆናል ማለት ነው። ስለዚህ እዚህ የተገኘንበት ዋነኛ ምክንያት የዚህ የካቲት በየካቲት ወር ከታዩ ክስተቶች መካከል የተለያዩ ፕላኔቶች ሰልፍ የሚወጡበት ነው። እሱም ሰልፍ ለማየት ነው የመጣ ነው ማለት ነው። እንግዲህ በአካልም እንደዚሁ ይታያል። ከዛም ባሻገር ደግሞ የተለያዩ ማያ የቴሌስኮፕን ጨምሮ ሌሎችም የማያ መሳሪያዎች እንዳሉ ነግረውናል ማለት ነው። ስለዚህ በደንብ አስቃኛቸኋለሁ። በቅርበት ኮከቧ ላያት ነው። አብረን እናያለን አብራት እንዴት አሉ አለን አስታወስከኝ እሺ አሁን ደግሞ ከዶክተር ሮዳስ ታደሰ ጋር ቆይታ እናደርጋለን። ስለ ክስተቱ የተወሰነ ነገር ነግረና ስላገኘው ደስ ብሎኛል ዶክተር፣ ደስ ብሎኛል። እስቲ ስለ ዛሬው ክስተት ንገረኝ። ምንድን ነው የተፈጠረው? ዛሬ ሰባት ፕላኔቶች ሰልፍ ነው የምናየው። በጣም የሚገርም ነገር ነው። አሁን ቪነስ ወታለች፣ ግን አቅጣጫውን ብነግርሽና በኋላ ደግሞ በቴሌስኮፕ ታግዛችሁ የበለጠ ማየት ትችላላችሁ የሚል እምነት አለኝ። እንግዲህ አቅጣጫ ስናይ ይሄ ምዕራብ አቅጣጫ ነው፣ ይሄ ምስራቅ አቅጣጫ ነው። በምዕራብ እንግዲህ ሜርኩሪ ወይም ፕላኔት አጣር በኢትዮጵያኛ የምትባለው ፕላኔት አለች። ሳተርንም ቀለበታማ ፕላኔት ጥግ ላይ ትገኛለች። እንደገና ደግሞ ኔፕቲዩን የሚባለውን ፕላኔት ይታያል፣ በአይን አይታይም። እዛ ጋር ደግሞ የምታያት ቪነስ ናት። ፕላኔት ቪነስ ናት። ቀጥታ ደግሞ ወደ ላይ የምናየው ፕላኔት ጁፒተር ነው። ዛጋ ይታያል። ወደዚህ አቅጣጫ ስትሄጅ ደግሞ ማርስን እንመለከታለን። ቀዩ ፕላኔት ማርስን ጁፒተርን በ ታውረስ ዞዲያክ ወይም በሰውር በምንለው መናዝል ውስጥ ነው የምናየው። በጀሚና ወይም በገውዛ ወይም በመንታዎቹ መካከል ቀዩ ፕላኔት ማርስ ወጣለች። እዚህ ጋር ደምቃ ምታያት ደግሞ ቪነስ ናት። ሳተርን እና ሜርኩሪ ደግሞ እዛ ጋር ይገኛሉ። ና ዛሬ የሰባት ፕላኔቶች ሰልፍ ነው የምንመለከተው ነው ሪል ነው። ብዙ አይከሰትም። አሁን ከዚህ በኋላ የሰባት ፕላኔቶች ሰልፍ የሚደረገው በሀያ አርባ ነው በሀያ አርባ ነው እና ልዩ ቀን ነው። እንደምታዩ በርካታ ቴሌስኮፖች ተዘጋጅተዋል። በቴሌስኮፕ ደግሞ ስትመለከች በጣም ልዩ ነገር ታያለች። ለምሳሌ አሁን ፕላኔት ጁፒተር ቀጥታ በአናታችን ትክክል ነው የሚታየው አይደለም። አሁን ግን በነዚህ ሴሌስትሮን ቴሌስኮፖች ስንመለከት የጁፒተርን አራት ጨረቃዎች ታያለች። ጋሊሌዮ ጨረቃዎች የሚባሉት አዮ፣ አውሮፓ፣ ካሊስቶ ና ጋኒሜድ ይታያሉ። ማርስን ደግሞ ከነቅላቷ በደንብ ውስጧን ኦሬንጅ መስላት ይታያለች። ፕላኔት ቪነስ ደግሞ ስትታይ እንደ የሆነ ክሬሰንት ሙን ነው የምትመስለው። ሳተርንን ከነቀለበቷና ሜርኩሪ በርግጥ ጫፍ ላይ ናት፣ የማየት እድል ካለን እሷንም የምናያት ይሆናል። ኮከቦቹ በራሳቸው ቅርጽ አላቸው፣ ሁሉም አይደለም እንግዲህ። ሰማዩ ለ88 ክፍል ተከፍሏል። በርካታ ኮንስቴሌሽኖች ብራ ተከዋክብት ይገኛሉ፣ ጋላክሲዎች ይታያሉ፣ ፕላኔቶች ይታያሉ። ዛሬ እንግዲህ የሰባቱ ፕላኔት ሰልፍ ነው የምናየው። ኮከቦትን ከብዙ ነገር ጋር ያገናኙታል አይደል? በትክክል ለምሳሌ ይሄ እንግዲህ በአስትሮሎጂ ሀሳብ ነው። በእርግጥ ሰማያዊ አካላት ከኛ ጋር ያላቸው መስተጋብር ቀላል አይደለም። ለምሳሌ በቀላሉ የማስረዳት ሙሉ ጨረቃ በሚሆን ጊዜ እንግዲህ ሁሉም ቁስ አካላት ይሳሳባሉ። አይዘክ ኒውተን እንዳለው የሎፍ ግራቪቲ፣ ሙሉ ጨረቃ ስትሆን መሬታችንን ትስባለሽ። መሬታችን ደግሞ ሰባ ፐርሰንቱ እንደምታውቂ ውሃ ስለሆነ ማዕበል ያስነሳል። ታይዳል ብሬኪንግ ይባላል። እስከ አስር ሜትር ውሃ ከፍ ሊል ይችላል። መርከበኞች ያውቁታል። ውቅያኖስ አካባቢ ያሉ ሰዎች የሚጠነቀቃሉ እና ይሄ ባስትሮሎጂ ከሆነ እኛም 70 ፐርሰንታችን ውሃ ስለሆነን እኛንም ትስበናለች። ለታማሪ ሁሉም ሰው ይረዳዋል ብለን እናስባለን። እንግዲህ በርካታ ሰዎች እነ ዶክተር ጌትነት ፈለቅ አስትሮፊዚስት አሉ፣ ሌሎችም የቴሌስኮፕ ባለሙያዎች ይገኛሉና እንግዲህ ክስተቱን ሕፃናትም ታላላቆችም፣ ወጣቶች ሁሉም ያሉበት በመሆኑ ምሽታችን ያማረ ይሆናል። በእንጦጦ ተራራ ላይ በጣም አሪፍ እንመለከታለን። አብራችን ቆዩ፣ የፋና ቀለማት ቤተሰቦች፣ እንቀጥላለን። ግን ማለት የምትፈልገው ነገር ካለ እድሉ ልስጥሽ። ያ እንግዲህ አገራችን ኢትዮጵያ በስነ ፈለኩ በጣም ትልቅ ስም ያላት ናት። በሀገር ደረጃ ስሟ የተጠቀሰው ኢትዮጵያ ናት። አንድሮሜዳ ፕሪንስ ኦፍ ኢትዮጵያ፣ ካሲዮፒያ ኪንግ ኦፍ ኢትዮጵያ፣ ሴፈስ ኪንግ ኦፍ ኢትዮጵያ፣ ሶስት ጊዜ ኢትዮጵያ ስሟ የስነ ፈለክ ካርታ ላይ ተመዝግቧል። ኤች ዲ 16175 የሚባል ኮከብ ነውና እሱን ኦርቢት የሚያደርግ ኤችዲ 161715 ቢ የሚባል ኤክሶፕላኔት ኢትዮጵያውያን ይሰይሙ ብሎ እንግዲህ እኛም ተሳትፎ አድርገን እና ኤክሶፕላኔቱን አቦል ብለን ሰይመን ሁለት ጨምረናል። እና ይሄ ትልቅ ነገር ነው ደግሞ እነዚህም ሰማን አካላት የተገኙት በኢትዮጵያ ሌልት በአንድሮሜዳ ኮንስቴሌሽን ውስጥ በመሆኑ እንግዲህ ኢትዮጵያ በዚህ ደረጃ በስነፈለኩ በጣም ጥሩ ስም አላት። አዎ፣ በጣም ደስ ይላል። አመሰግናለሁ ዶክተር። በጣም በጣም፣ እኔም አመሰግናለሁ። ደግሞ ከዶክተር ጌትነት ፈለገ ጋር ቆይታ እናደርጋለን። የአስትሮ ፊዚሲስት ልክ ነኝ አይደል? እሺ፣ ስሙ ትንሽ ከበድ ስለሚል። እሺ፣ ከድሮ ከአባቶቻችን ጥበብ ጋር የተገናኘ ነገር አለ። አባቶቻችን እንግዲህ፣ አሁን እነዚህም ከፕላኔቶች ስማቸውን ሁሉ ጽፎ አስቀምጠዋል። ለምሳሌ ጁፒተር ብለው መሽተሪ ብለው። ለምሳሌ አንዳንዴ ስሙንም ስናል ሌላ ነገር ነው የሚለው ያውቁታል። ግን እውነት አውቀውት ነበር። እንደዛ ነው ይታያሉ እና መዝገቡም አላ በተወሰነ መልኩ መንጋችን ላይ መጽሐፋችን ላይ ጽፈናል። ይህ ጉዳይ አንድሮሜዳ የሚለው መጽሐፍ ላይ ጽፈናል እኔ እና መጋቢ ዶክተር ሮይዳስ ኢትዮጵያን ስንል፣ ለምሳሌ አንዲት ሀገር የራሷ ካሌንደር አላት ብለን ስናወራ ስለ ሰማያዊ አካላት ትክክለኛው መረጃ አለ እንደማለት ነው። ካሌንደር ዝም ብሎ ኮ አይሰራም። ስለ ከዋክብት የራሱ መረጃ አለ። ስለ ፕላኔቶች የራሱ መረጃ አለ። ስፔሲፊካሊ ደግሞ ስለ ፀሐይና ስለ ጨረቃ መረጃዎች ተቀምጠዋሉ እና እነሱ የእነሱ አገባብና ወጣት ካልታወቀ ካሌንደር ሊሰራ ይችላል የሚል ግልጽ የሆነ ነገር ነው። እንትን አባቶቻችን ያንን ነገር ስለሚያውቁት የፀሐይን አገባብ ወጣት፣ ጨረቃንም ስለሚያውቁ ያአርትን ብሎ እስካሁን ደርሰዋል ነው። ሰዎች እንዴት ናቸው? አሁን እየመጡ እንደዚህ አይነት ፕላኔቶችን የማየት ፍላጎታቸው ከሚማሩት ከተመራማሪዎቹ ውጪ ማለት ነው የሚገርም ነው አሁን ያለ ትውልድ በጣም ደስ የሚል ነገር ነው ፐርሰናል ራሱ በግልም በጣም ደስ በመደሰበት ነገር ነው የምናደርጋቸው ነገሮች ከልጆች ጋር አንዳንዶች መጽሐፍ ይጽፋሉ አንዳንዶች ግጥሙ ይጽፋሉ የራሳቸውን ደግሞ ሳይቶች እንደዚህ ኤስታብሊሽ አድርገው ሲሰሩ እና ተስፋ አለን ማለት ነው የሚለው ላይ ነው የደረስኩት ያ በእውነት ደስ ብሎ ፊውቸር እንድና የሚያደርግ ነገር

ከሶስት ነገር ጋር ያየሁት ብቻ ከበዋታል። ኮከቦች ናቸው መሰለኝ። እና በጣም ደስ የሚል ስሜት አለው እቴ እንደዚህ ስታዩት፣ እና ከዛ ደግሞ በቴሌስኮፕ ስታዩት አንድ አይደለም ይለያል። አሁን ደግሞ እስቲ በ ትውልዱ ደግሞ ምን ይመስላል? በህፃናት አንደበት ደግሞ ያለውን ነገር እኒ እንዴት ናችሁ? እንኳን ደስ አለ። ለየት የሚቀና አይደል? አዎ ደስ ይላል። ስሜ ኤሚሊያ ይባላል። ኤሚሊያ ዮናስ። ኤሚሊያ ዮናስ ምን አየሽ እስቲ፣ ዛሬ የቱን አየሽ? ዛሬ ቬነስን ጁፒተር እና ማርስን አይተናል። እና የኔ ስታርም አይቻለው። ስታር አለሽ አንቺ? ኮከብ ምንድን ነው አንቺ? ኮከብ ሊዮ ነው። ሊዮ ይታያል? እንደ ግንዴት ነው የሚታየው? ዶክተር ዳስ ነው ያሳየኝ። የእውነት አዎ፣ እኔ ሳልጠይቀው። ሊዮ ምን አይነት ባህሪ ነው ያለው ታውቂያለሽ? ግን ባህሪውን ሳይሆን ቅርጹ ምን አይነት ነው? ቅርጹ የአንበሳ ነው። እንዳንበሳ ነሽ አለችኝ። እሺ ጌታዬ አንተስ ምን አየህ እስቲ ዛሬ ዛሬ ፕላኔቶችን እና ስታሮችን ነው። ስንት ፕላኔት ነው ዛሬ የወጣው የተደረደሩት? እንደ እውነት ከሆነ ሰባት ነው። በአይን የሚታዩት ደግሞ ሶስት ወይ አራት። ሶስት ወይ አራት። አረ ማንን ማንን አየ? ቬነስን፣ ጁፒተርን፣ ማርስ፣ ሜርኩሪ ሜርኩሪ በጥቂቱ። ዛሬ በቴሌስኮፕ ለመጀመሪያ ጊዜ ነው ያያችሁት ወይስ

ስንቀሳቀስ እንዳይብል እሺ፣ እንዴት ነው ትንታውቅ? ስማርት ማለት ነው ስሜ ምራ ፎልደር ፋይል ይባላል። እሺ፣ አንቺስ? ስሜ በእምነት ፎልደር ፋይል ይባላል። እሺ፣ አንድ ነገር ሰምቼ ነው ወደ እናንተ የመጣሁት። የስፔስ ሳይንስ ጽሑፍ ማን የጻፈው? አንቺ ነሽ? አንተ ነህ? እንዴት አሰብከው? ስንተኛ ክፍል ነህ? ስድስት ስድስተኛ ክፍል እሺ እስቲ ንገረኝ። እስቲ መጀመሪያ የነ ሮዳስን ለጌትነት ፈለቀን መጣፍ በማንበብ የተለያየ ስፔስ ሳይንስ ቪዲዮዎችን ጂኦግራፊዎችን ምናምን ምሳይ አነሳሳኝና የመጣፍ ላይ ልጽፍች እያለ በጣም በጣም የሚደንቅ ነው። ገብቶ ሆነ ግን ተረድተኸዋል በደንብ ታድል ል እሺ። አንቺ የመጣሁት በሱ ምክንያት ነው። እሱ እንዲህ አይነት በዛውም አንቺ ማየት ሮዳስንም ለማግኘት ነው። ደስ ያላችሁ፣ አገኛችሁት። እሺ ዛሬ እኮ እንደዚህ አይነት ክስተት እኮ ከስንት አንድ ጊዜ ነው። ደግሞ ለአንተ መንገር ትንሽ ከባድ ነው አይደል? ሰባቱ ፕላኔቶች አንድ ላይ የወጡበት ማለት እና ምን ተሰማችሁ? እኔ በጣም ደስ ብሎኛል። እነ ሜርኩሪ እና ቬኑስ የተለያዩ ፕላኔቶችን ካሶፒያ፣ ኤሪስ የተለያዩ ኮንስታሌሽኖችን ስላየ በጣም ደስ ብሎኛል። እኔ እኮ ለይቼ ማወቅ አልቻልኩም እኮ ብታሳየኝ ጥሩ ነበር። ማርስ ነው፣ ማርስ ነው። በምንድን ነው የምናውቀው የሚለየው? እኔ ያው ምንም መለገት አልቻልኩም። ይቀላል። ቅድም ነው አይደል? በጣም ጎበስ። አላደንቅህ አላልኩም። እናመሰግናለን እስካሁን ድረስ በካሜራ አላየሁም ነበረ። ያው እንዴ በደንብ ይወጣሉ። ቬኒስን እያነሳሁኝ ነው። ነው፣ አይገርምም? ይሄ ፖይንተሩ ነው እና እቺ ቬኒስ ነች። ይሄ ደግሞ ሰዎቹ ናቸው። ዋው በጣም የሚያምር ፎቶ ነው። ንለእይት ከነሱ ጋር እንደዚህ ኤቨንት ሲኖር ምናምን ያሳውቁኛል፣ መጥቼ አነሳለሁ። ምን አይነት ስሜት ተሰማ ሰባቱ ሁሉም ሲወጡ? ምንድን ነው ትንሽ ወደ ሳንሴት አካባቢ እንትን ነበረና ጉም ነበረና ሌሎቹን ፕላኔቶች ምንድን ነው ማግኘት አልተቻለም። ቢኮዝ ኦልሬዲ ጉም ሸፍኗቸው ነበረ። ቶሎ ቶሎ አይመጣም። አንድ ሁለት ምናምን ቢታይ ነው። አሁን ይሄ ነው፣ በቃ ይሄ የምታየው ደሙ ነው። እዚህ ቬነስ ይቻትና ሙሉ ሲነሳ የሚያድርበት ሁኔታ አለ። ምክንያቱም አሁን ከተማ ኳክብቶች አይታዩ ጨለምለም ማለት አለበት። እና ዳርክ ስካይ ደግሞ አው ከፍታም አለው ይሄ ጭጋ ጉጉሙ እሱም አቮይድ ታደርጋለሽ። ከፍ ባልሽ ቁጥር ያው ትቀርቢያለሽ ወደ ስታሮቹ። ብርዱን እንዴት አላችሁ? ኧረ ዛሬ አይበርድም። በጣም በጣም ይበርዳል። አንድ መንቀሳቀስ የለብሽም ተብያለሁ። ከቬነስ ጋር ልነሳ ነው። እቷ ጋር ከሙ አቤቱ ለማስታወሻ በቂ ነው። በጣም ሰና ግቤበትአቤበት ቃ ያላየሁት ነገር የለም። የፋና ቀደምት ቤተሰቦች እንግዲህ እንደተከታተላችሁት ዛሬ በእንጦጣ ኦብሰርቫቶሪ የምርምር ማዕከል ተገኝ ጊዜ በጣም ደስ የሚል የተለየ ስሜት ያለው ቆይታ ነው የቆየሁት ማለት ነው። ዛሬ በስንት ጊዜ የሚከሰት የፕላኔቶች ሰልፍ በሉት በቃ በጣም ይገርም ነበረ። ሰባቱ ፕላኔቶች ዛሬ የታዩበት ነበረ በባለሙያ ታጊዜ አይቻቻሉ ማለት ነው። በጣም ደስ የሚል ስሜት አለው። እንደዚህ አይነት ቦታ ለመጀመሪያ ጊዜ ነው የሚመጣው፣ ግን ደስ የሚል ጊዜ ያሳልፍ ያለው። እናንተም የተወሰነ ነገር እንዳያችሁ ተስፋለኝ። ፋና ቀለማት ይቀጥላል። አብራችን ቀቸው አየ ፕላኔት ወራፋ ይሻላል። እሺ፣ እናመሰግናለን።